እግዚአብሔር በህይወታችን ውስጥ በሚያጋጥሙን አውሎ ነፋሶች ወይንም ተግዳሮቶች ውስጥ ጠቃሚ ትምህርቶችን ያስተምርናል። ለምሳሌ እነዚህ አውሎ ነፋሶች ወይንም እነዚህ ችግሮች በጣም አስቸጋሪ ከገመትናቸው በላይ ከባድ ሊሆኑ ይችላል። ለእድገታችን፣ ለምናልፍበት፣ ለመጪው ህይወታችን የምናልፍበት ሁኔታ ለምን ይጠቅመናል? የመጀመሪያው ባህሪያችን ያስተካክላል። ይህ ስለ ህይወት ያለንን ትርጉም በጉልህ ይለውጠው። ህይወት ምን እንደሆነች በዝቅታ ውስጥ ሰው ሲያልፍ ምን አይነት ሪአክሽን ወይም ምን አይነት ምላሽ እንደሚኖሩ ያሳያል። በአስቸጋሪ ሁኔታዎች ውስጥ ስናልፉ የእግዚአብሔርን ልዕልና የእግዚአብሔርን ትልቅነት እንድናይ ያግዘናል ማለት ነው። በዚህም ያለንን ተስፋ በምድር ላይ ተስፋ ያደረገ እግዚአብሔርን ወይም ደግሞ የፈጠረንን አምላክ በምድር ላይ ያሉ ክርስቶስ ሮሜ መጽሐፍ ላይ ነገር ግን መከራ ትዕግስትን እንዲያደርግ ትዕግስትም ፈተናን ፈተናም ተስፋን እንዲያደርግ እናውቃለን ይላል። በመከራችን ደግሞ እንመካለን ይላል። እያወቅን በመከራችን ደግሞ እንመካለን። እነዚህ ወጀቦች ጽናትን የእግዚአብሔርን ኃይል የእግዚአብሔርን ፍቅር ጥልቀት ያለውን የእግዚአብሔርን ኃይል ማን እንደሆነ እንድንመራመር እድል ይሰጡናል። ለምሳሌ ባህርያችን በከባድ ሁኔታ ውስጥ በአስቸጋሪ ሁኔታ ውስጥ ያለንን ሪስፖንስ፣ ለነገሮች ያለን ምላሽ ለሌሎች በምናሳየው ሪያክሽን ያልተገባ ባህሪ ካለን ያንን ባህሪ ይገረዋል ማለት ነው። ያንን ባህሪያችንን ያስተካክለዋል ማለት ነው። የእግዚአብሔር ኃይልና የጠለቀ ፍቅሩን የምናውቅበት እድል መንፈሳዊና አካላዊ ድክመቶቻችን እንድና እንዲሁም ደግሞ ጥንካሬያችንን እንድናውቅ የቱ ጋር መስራት እንዳለብን፣ ማቆም የቱ ጋር የቱ ጋር መነሳት እንዳለብን የምንታገልባቸውን ቦታዎች በጉልህ ያሳዩናል ማለት ነው። በእግዚአብሔር ኃይል እንዴት ማለፍ እንደምንችል በእግዚአብሔር መታመን እንዳለብን እንማራለን። አውሎ ነፋሶችን ወይም ወጀብን መለማመድ በእግዚአብሔር ዕቅድ ላይ ያለን እምነት እግዚአብሔር ሁልጊዜም ከኛ ጋር እንደሆነ በአስቸጋሪ ጊዜያትም ቢሆን የበለጠ እንድንገነዘብ ያደርገናል። የእግዚአብሔር መመሪያ፣ ብርታት የምንፈልግበት ተፈጥሯዊ ጊዜ እንደሆነም ማወቅ አለብን። ይህ ከእርሱ ጋር ወደ መቀራረብ ያመራል። ከዛም አልፎ በዛ በምናልፍበት ወጀብ ባህሪያችን እንዲቃኝ እንዲገራ ለመጪውም ጊዜያችን